ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የሰጡት ማብራሪያ በአፍሪካ ቀንድና በዓለም አቀፍ ደረጃ ትኩረትን የሳበ ከፍተኛ ፖለቲካዊ ሙቀት ያለው ንግግር ሆኗል። የጠቅላይ ሚኒስትሩ ንግግር የኢትዮጵያና የኤርትራ የወደፊት ግንኙነት እጣፈንታ ላይ ከፍተኛ እንድምታ እንደሚኖረው ተገምቷል። ጠቅላይ ሚኒስትሩ የኢትዮጵያን ብሔራዊ ጥቅምና የህልውና ጉዳይ የሆነውን የቀይ ባህር ወደብ ጥያቄ በድጋሚ በአጽንዖት አንስተውታል። ኢትዮጵያ ወደብ አልባ ሆና መቆየቷ ኢርትዓዊ፣ ኢፍትሐዊ የበደል መጨረሻው በደል ነው ሲሉም ገልጸውታል። ኢትዮጵያ የባህር በሯን ያጣችበት መንገድ ህጋዊነት የጎደለው በመሆኑ ወደብ ማግኘት አይቀሬ መሆኑን አስምረውበታል። የጠቅላይ ሚኒስትሩ ንግግር ጠንካራ ማስጠንቀቂያዎችን የያዘም ነበር። በማንኛውም ሰዓት ጦርነት ሊፈጠር ይችላል ያሉ ሲሆን ውጊያው ከተነሳ ውጤቱ ግልጽ ነው፣ ማንም አያስቆመንም በማለት የኢትዮጵያን ቆራጥ አቋም አንጸባርቀዋል። ከዚህ ጎን ለጎን አብይ አህመድ ከኤርትራ ጋር ያለውን ግንኙነት በተመለከተ አዳዲስ መረጃዎችን ይፋ አድርገዋል። በስልጣን ዘመናቸው የተደረገው የእርቅ ጥረት ባልተሳካ ስምምነት ምክንያት እንደተቋረጠም ገልጸዋል። እንደ ማስረጃም በጋራ ወዳጅ በሆኑ አገራት ለወደብ ግንባታ የተላከው ጄኔሬተርና ክሬን የኤርትራ መንግሥት አልፈልግም ብሎ መመለሱን ለመጀመሪያ ጊዜ ይፋ አድርገዋል። ጠቅላይ ሚኒስትሩ አዲስ አበባንና አስመራን ያጋጨው ኤርትራ የፕሪቶሪያን የሰላም ስምምነት ትክክል አይደለምና ትግራይና ህወሀት ጠቅልለው ካልጠፉ ቀጠናው ሰላም አያገኝም የሚል ቅሬታ በማንሳቷ የሁለቱ ሀገራት ሂደት ፈርለቆ የወጣ መሆኑን በመግለጽ ወንጅለዋል። ጠቅላይ ሚኒስትሩ ለዓለም አቀፉ ማህበረሰብ በተለይም አሜሪካ፣ ቻይና ሩሲያ አውሮፓና የአፍሪካ ህብረት ጉዳዩን እንዲያሸማግሉና መፍትሄ እንዲያመጡ ጥሪ አቅርበዋል። ኢትዮጵያ ተዘግታ አትኖርም የሚል ጽኑ መልእክትም አስተላልፈዋል። በዚህ ትንታኔ ጠቅላይ ሚኒስትሩ የባህር በሩን ጉዳይ ለምን የህልውና ጥያቄ ያሉት፣ በኤርትራና በኢትዮጵያ መካከል ያለው ግንኙነትስ አሁናዊ መልክ በአፍሪካ ቀንድ የፖለቲካ ካርታ ላይ ምን ለውጥ ያመጣል የሚሉትና ሌሎች ቁልፍ ጉዳዮችን በጥልቀት እንመለከታለን። እስከ መጨረሻው ከእኛ ጋር ቆዩ። በኤርትራና በኢትዮጵያ መካከል ከሰላም ወደ ውጥረት የዞረው ግንኙነት ዛሬ ላይ እየተፋፋመ ሆኗል። እንደ ኤውሮፓውያኑ አቆጣጠር በ2018 ታሪካዊ የሰላም ስምምነት በመፈራረም የዓለምን ትኩረት የሳቡት ኢትዮጵያና ኤርትራ በአሁኑ ወቅት ባልተጠበቀ ፍጥነት ወደ ከፍተኛ ውጥረት ውስጥ ገብቷል። የውጥረቱ ዋና መነሻ የኢትዮጵያ የቀይ ባህር መዳረሻ ማግኘት የህልውና ጉዳይ ነው የሚል አቋም ሲሆን፣ ኤርትራ ደግሞ ይህን እንደ የግዛት ሉዓላዊነት ስጋት በመቁጠር በኃይል ምላሽ ለመስጠት እየተዘጋጀች መሆኑ እየገለጸች ነው። ይህ ዘገባ ሁለቱ አገራት መካከል ያለውን ውጥረት መንስኤዎች በጉዳዩ ላይ የቀረቡትን የባለሙያዎችና ተንታኞች አስተያየቶች እንዲሁም በቅርቡ የተፈጠሩ ቀጠናዊ ክስተቶች ይህም ማለት በሱዳን ያለው ጦርነትና የኢትዮጵያ ሶማሊላንድ ስምምነት በጉዳዩ ላይ ያሳደሩትን ውስብስብ ተጽዕኖ በዝርዝር ይተነትናል። ለአፍሪካ ቀንድ ልዩ ትኩረት የሚሰጡ ተንታኞችና ምሁራን በኢትዮጵያና በኤርትራ መካከል ያለው ውጥረት ከቀድሞው የድንበር ግጭት የከፋና ጥልቅ የጂኦ ፖለቲካዊ ስሌት ውጤት መሆኑን ያጎላሉ። በኢትዮጵያ በኩል የባህር በር ፍለጋው በየትኛውም ዋጋ የማሳካት ፍላጎት አደገኛ የቀጠና ውጥረት ሊያስከትል እንደሚችል በተደጋጋሚ እያስጠነቀቁ ነው። ማርቲን ፕላውት፣ የቀድሞ የቢቢሲ አፍሪካ አርታይ፣ አዲስ ግጭት መከሰቱ የማይቀር እንደሆነ በመግለጽ ጠቅላይ ሚኒስትሩ ወደብ የማግኘት ግባቸውን በየትኛውም ወጪ ቢሆንም ለማሳካት ቆርጠዋል ይላል። በኢትዮጵያ ወታደራዊና ፖለቲካዊ ጉዳዮች ላይ የረዥም ጊዜ ልምድ ያላቸው ጄኔራል ጻድቃን ገብረትንሳኤ በሁለቱ ሀገራት መካከል ያለው ሁኔታ አሳሳቢ ደረጃ ላይ መድረሱ መሆናቸውን ይገልጻሉ። በየትኛውም ሰዓት በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ይችላል የሚለው ጥልቅ ስጋታቸው የድንበር ውጥረቶች ያለውን አደገኛነት ያሳያል። የፖለቲካ ተንታኝ የሆኑት ዶክተር ቆስጠንጢኖስ በረ ተስፋ ይህን ግጭት መጀመር እጅግ ብዙ ጥንቃቄ ይፈልጋል፣ ምክንያቱም ማስቆም ፈጽሞ የማይቻል ይሆናል የሚለው አስተያየታቸው መሪዎች ያለውን ስጋት ተገንዝበው ጦርነትን ለማስቀረት ጥንቃቄ እንዲያደርጉ እንደ ማስጠንቀቂያ አቅርበዋል። የኢትዮጵያ የባህር በር የማግኘት ፍላጎት ከታሪክ ከፍትህና ከሀገር ህልውና ጋር የተያያዘ ሆኗል። የኢትዮጵያ ወደ ቀይ ባህር የመድረስ ጥያቄ የኢኮኖሚ ወይም የጂኦፖለቲካ ብቻ ሳይሆን የብሔራዊ ህልውናና የረጅም ጊዜ መረጋጋት ጉዳይ መሆኑን ያስረዳሉ። መፍትሄውም ሉዓላዊነትን እያከበረ ክልላዊ የኢኮኖሚ ትስስርን የሚያሳድግ ዲፕሎማሲያዊ ማዕቀፍ መሆኑን የኢትዮጵያ መንግስት በተደጋጋሚ ሲናገር ይደመጣል። ይህን ጉዳይ የኤርትራ ተወላጅና ተመራማሪ አሊ ሂንዲ የኢትዮጵያን የመዳረሻ ፍላጎት ከደህንነት አንጻር የሚገባ ነው በማለት ይገልጻል። ዋናው ችግር ግን የኤርትራው አገዛዝ የ2018ቱን የሰላም ስምምነት ተግባራዊ ባለማድረጉና የራሱን ወደቦች ለማልማት ፈቃደኛ ባለመሆኑ መሆኑን በይፋ በመግለጽ የኤርትራ መንግስትን አቋም ይተቻሉ። የኤርትራ አቋም ከኢትዮጵያ ፍላጎት ፍጹም የተለየ መሆኑን ጉዳዩ እየከረረ እንዲሄድ አድርጎታል። የአስመራን አቋም የሚያስተጋቡ አስተያየቶች እንደሚሉትም የኢትዮጵያ ፍላጎት እንደ ወረራ ማስፈራሪያ ይቆጥሩታል። ሉዓላዊነቷንም የማትደራደርበት ቀይ መስመሯ ነው ይላሉ። ኢትዮጵያና ኤርትራ በውጥረት ውስጥ ባሉበት ወቅት በቅርቡ የተከሰቱ ክልላዊ ክስተቶች የግጭቱን ስፋትና ተዋናዮች በእጅጉ አሳሳቢ አድርጎታል። በተለይም ኢትዮጵያ ከሶማሌላንድ ጋር የተፈራረመችው ስምምነት ከኤርትራ ጋር ባለው ውጥረት ላይ የጂኦፖለቲካዊ ማባበሻ ሆኗል። በሱዳን ያለው የእርስ በርስ ጦርነት ከኢትዮጵያና ከኤርትራ ጋር ባለው ውጥረት ላይ የጂኦፖለቲካዊ ሽፋን በመስጠት የሁለቱን ሀገራት ስሌት እያወሳሰበው ይገኛል። ኤርትራ የሱዳንን ጦር በይፋ ትደግፋለች ተብሎ ሲታመን፣ ኢትዮጵያ ውግንናዋ ከፈጥኖ ደራሽ ኃይሎች ጋር ነው የሚል ሐሜትም ይነሳል። ይህ አቋም በሁለቱ አገራት የሱዳንን ግጭት ለራሳቸው የውክልና ጦርነት ወይም ፕሮክሲዋር ይሉታል እንዳይጠቀሙበት ስጋትን ፈጥሯል። በሌላ በኩል ግብጽ በቀይ ባህር ላይ ያላት ሚና ሌላኛው የቀጠናዊ ውጥረት አካል ሆኗል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቴ በይፋ የቀይ ባህር ጉዳዮችን የማስተዳደር ብቸኛ መብት የቀይ ባህር ዳርቻ ላላቸው አገራት ብቻ ነው በማለት የኢትዮጵያን አቋም በተዘዋዋሪ ተችተዋል። ይህ የሚያሳየው ግብጽ የኢትዮጵያን ወደብ የማግኘት ፍላጎት በወታደራዊና በስትራቴጂካዊ ሁኔታ ለሱዳንና ለራሷ ስጋት እንደሆነች እንደምትቆጥረው ነው። በኢትዮጵያና ኤርትራ መካከል ያለው የአሁኑ ውጥረት በቀላሉ በድንበር ማካለል ሊፈታ ከሚችለው የቀድሞ ግጭት የሰፋ ነው። በኢትዮጵያ በኩል ያለው የህልውና ፍላጎትና በኤርትራ በኩል ያለው የሉዓላዊነት የማይደራደር አጥር በቀጠናው ውስጥ ያለውን ማንኛውንም የሰላም ተስፋ ያደናቅፋል። ተጨማሪ ቀጠናዊ ተዋናዮች ማለትም ሶማሊያ፣ ጅቡቲ፣ ሱዳንና ግብፅ ወደ ውጥረቱ መቀላቀላቸው መጪው ጊዜ ለድርድር ጠባብ መስኮትና ለጦርነት ደግሞ ሰፊ በር እንደከፈተ የሚቆጥሩም አሉ። የክልሉ መረጋጋትና ሰላም የሚረጋገጠው በሁለቱም ወገኖች የሉዓላዊነት መከባበርና በኢትዮጵያ የባህር በር ፍላጎት ላይ በጋራ በሚደረግ የኢኮኖሚ ትብብር እንጂ የኃይል አማራጮችን በማሰብ አይደለም። ኢትዮጵያ በቀይ ባህር መውጫ ለማግኘት በርካታ አማራጮች እየተጠቀመችና ጥሪ እያቀረበች መሆኑ ይታወቃል። ከሰላማዊ ዲፕሎማሲ ጀምሮ እስከ ሌሎች ስልታዊ እርምጃዎች ድረስ መሆኗ በብዙ ይደመጣል። ጠቅላይ ሚኒስትሩም በቅርቡ በሰጡት ማብራሪያ ኢትዮጵያ ቅድሚያ የምትሰጠው ለሰላማዊ መፍትሔ እንደሆነ ቢገልጹም ጥያቄው የህልውና ጉዳይ በመሆኑ ጦርነት አይቀሬ መሆኑን ተገማች አድርጎታል። ኢትዮጵያ ወደብ ለማግኘት ያላት ስትራቴጂ በተለያዩ ጎረቤት ሀገራት ላይ ያተኮሩ በዲፕሎማሲ በንግድና በሌሎች ስምምነቶች የተደገፉ ናቸው። ለምሳሌ ከኤርትራ ጋር የሁለትዮሽ ስምምነት መድረስ ቢቻል አሰብን ወይም ምጽዋን መጠቀም ይቻላል። ከኤርትራ መንግስት ጋር ያለው ከፍተኛ የፖለቲካ ተቃውሞ ከኤርትራ መንግስት ጋር ያለው ከፍተኛ የፖለቲካ ተቃርኖና አለመተማመን በሁለቱ አገራት መሪዎች መካከል የተፈጠረው የእርቅ መቋረጥ እንዲሁም ወደቡን ለመጠቀም ከስምምነት አለመድረስ፣ ቀጠናዊ ጦርነት ጋር ተያይዞ ሊያስከትል የሚችለው ቀጠናዊ ጦርነት አስከፊ ስጋትን ፈጥሯል። ኢትዮጵያ እንደገለጸችው አሜሪካ፣ ቻይና፣ ሩሲያና የአፍሪካ ህብረት ያሉ አካላት ለችግሩ ሰላማዊ ዘላቂ መፍትሄ እንዲያመጡ መጠየቅና የሽምግልና ሂደቶችን ማሳካት ከጦርነቱ የተሻለ መንገድ ነው። የሽምግልናው የመጨረሻ ውጤት ዋስትና የሚኖረው ባይሆንም በኤርትራ በኩል ለሽምግልና ፈቃደኛ ያለመሆን ዕድል የሌሎች ቀጠና አገራት የተለያዩ ጥቅሞች በሂደቱ ላይ ተጽዕኖ ማድረጉ ችግሩን ሊያወሳስበው ይችላል። በአሁኑ ወቅት በቀይ ባህር ላይ ጉልህ ተጽዕኖ ያላቸው አገራት ግብጽ፣ እስራኤልና ሳውዲ አረቢያ ሲሆኑ የቀይ ባህር ስትራቴጂያዊ ጠቀሜታ ከአካባቢው ባሻገር እስከ ሜዲትራኒያን ባህር፣ ስዊዝቦይ፣ ህንድ ውቅያኖስና እስከ ባህረ ሰላጤው የሆርሞስ ሰርጥ ይደርሳል። በዚህ ምክንያት ከቀጠናውና ከአካባቢው ርቀው የሚገኙ ሌሎች ሀገራት በቀይ ባህር ላይ ያላቸው ተሳትፎ ከጊዜ ወደ ጊዜ እየጨመረ መጥቷል። አዳዲሶቹም በአካባቢው ሚና እንዲኖራቸው የበኩላቸውን ጥረት ያደርጋሉ። ለዘመናት ወሳኝ የምጣኔ ሀብትና የወታደራዊ ትኩረት ማዕከል የሆነው ቀይ ባህር ላይ ድርሻ እንዲኖራቸው በርካታ ሀገራት ጥረት እያደረጉ ነው። ሀገራቱ ከቀይ ባህር ተጎራባች ሀገራት ጋር ምጣኔ ሀብታዊና ወታደራዊ ስምምነቶች በመድረስ ሚናቸውን በማስፋት ላይ ይገኛሉ። ለዚህም ከአካባቢው ርቀው የሚገኙ ሀገራት ጥቅማቸውን ለማስከበር በቀይ ባህር አካባቢ የጦር ሰፈር በማቋቋም የባህር ኃይላቸውን ያሰማራሉ። የዛሬውን በዚህ አበቃን። ስላዳመጣችሁን እናመሰግናለን።